በደንብ ቤተሰብ ጋር ሆናችሁ ታሳልፉታላችሁ ብለን ተስፋ እናደርጋለን። ኢንሻአላህ እንግዶች አሉኝ፣ እንግዶቼን አስተዋውቃለሁ። ከዚያ በፊት ግን ይህንን ፕሮግራም ስፖንሰር ያረጉን ድርጅቶች አሉ። የፕላቲኒየም ስፖንሰራችን ዲዋን ሪል ስቴት አክሲዮን ማህበር ነው። እንዲሁም ናዲ ዲኮርና ሲቱ ዲኮርም ስፖንሰር አድርገውናል። ከዚያ በተጨማሪ ደግሞ ይህንን የምታዩትን ቦታ እየሰራን ያለነው እንግዲህ ያለነው አሁን የምንገኘው ሰናይት መናፈሻ ነው ማለት ነው። ኢንሻአላህ ፕሮግራማችን ይጀምራል። መግቢያ ላይ እንደነገርኳችሁ በደንብ የምትዝናኑበት በደንብ የምትማሩበት የመዝናኛና የጨዋታ ፕሮግራማችን ነው ማለት ነው። እስከ መጨረሻው ድረስ አብራችሁን እንደምትቆዩ ተስፋ አደርጋለሁ። ወደ ዋና ፕሮግራማችን እንሂድ። ያው በቅድሚያ እንኳን ደህና መጣችሁ እንኳን ደህና ቆያችሁ። እሺ፣ መርሃባ የተለያዩ ጥያቄዎች አሉን። ጥያቄዎቹን ሳቀርብ ያው ራሳችሁንም ታስተዋውቁልኛላችሁ። ሁለት ዙር ነው ጥያቄዎቻችን ማለት ነው። እሺ ያው በቅድሚያ ለዒድ አልፊጥር በዓል እንኳን አድረሳችሁ ለማለት ፈልጋለሁ። የተለያዩ ጥያቄዎች አሉ። አብዛኞቹ ጥያቄዎች የመዝናኛ ጥያቄዎች ናቸው። ብዙ የሚከብዱ ጥያቄዎች አይደሉም። ሁሉንም ትመልሷቸዋላችሁ ብዬ ተስፋ አደርጋለሁ። ከዚያ በተጨማሪ እንግዲህ ያው ጥያቄዎቹን ሳቀርብላችሁ ራሳችሁን ታስተዋውቁልናላችሁ ማለት ነው። ሁለት አይነት ጥያቄዎች ነው ያሉን። ያው የተወሰነ ገለጻ አላርግላችሁ ስለ ጥያቄዎቹ። የመጀመሪያ ዙር ላይ ኖርማል እንደዚህ የአእምሮ ጥያቄዎች አሉ፣ እንዲሁም በጣም ቀላል የሆኑ አንዳንድ የእስላማዊ ጥያቄዎች አሉ። ሁለተኛ ዙር ላይ ግን ትንሽ ጠጠር ስለሚሉ ምናልባት እህቶቻችን እርስ በርስ መመካከር ወይንም መደወል ትችላላችሁ። ወንድሞቻችንም እርስ በርስ መመካከር ወይንም ደግሞ መደወል ትችላላችሁ። ኢንሻ አላህ ትመልሱታላችሁ ብዬ ተስፋ አድርጋለሁ። ወደ ጥያቄያችን እንግባ። እሺ የምን ጀምረው ከወንድም ፈዋድ ነው። ወንድም ፈዋድ ራስህን አስተዋውቅልን ከዚያ ወደ ጥያቄያችን እንገባለን። እሺ፣ ቢስሚላህ፣ ስሜ ፈዋድ አብዱ ረሀማን ይባላል። በምን ሙያ ላይ እንዳላችሁም እስኪ ንገሩ። ሙያችን ያው በነሽዳ ሙያ ላይ ነው ያለ ነው። እንግዲህ ያው ሙያ አይባልም መድሁ በዚህ ዘርፍ ላይ ነው እንገኛለን። ማሻአላ የሰራችኋቸው ስራዎች አሉ አዎ ያው ከዚህ በፊትም ተናግረናቸዋል። የተለያዩ ነሽዳዎችን አሱና ፕሮግራም ላይ የሚተላለፉ ነሽዳዎች አሉ። ማሻላ እነሱ መርሀባ። አሁን ጥያቄውን ካቀረብኩላችሁ በኋላ ወደ ወንድማችን ከምተላለፍ በፊት አንድ ነሽዳ ትጋብዙኛላችሁ። እሺ የመጀመሪያውን ጥያቄ እንጀምር። በዓለማችን ላይ ጥያቄዎቹን ሁለት ሁለት ብቻ ነው የምደግመው፣ ከዚያ በላይ አልደጋግምም። በደንብ እንታዳምጡኝ ማለት ነው በዓለማችን ላይ በቁጥር ብዙ ሙስሊሞች የሚገኙበት በጣም ብዙ ሙስሊሞች የሚገኙበት ሀገር ማን ይባላል? ከቻላችሁ ደግሞ ምን ያክል ቁጥር ሙስሊም እንዳለ ብትጠቅሱን እንቀይረው ሀገር ነው ወይስ? አዎ ሀገር ነው። በጣም ብዙ ሙስሊሞች ይገኙበታል። ከሁሉም ከአለማችን ላይ ካሉ ሀገሮች መካከል ይሄ ሀገር በቁጥር በብዛት በጣም ብዙ ሙስሊም የሚገኝበት ሀገር ነው። ሳውዲ አረቢያ። እሺ፣ መርሀባ ሳውዲ አረቢያ አይደለም፣ ኢንዶኔዥያ ነች። ኢንዶኔዥያ ከ240 ሚሊዮን በላይ ሙስሊም አለ ኢንዶኔዥያ ሀገር ውስጥ። እንግዲህ ኢትዮጵያ ውስጥ ስንት ሰው ነው ያለው? በጠቅላላ ማለት ነው። ሁሉም ህዝብ ተቆርጦ ተቆጥሮ 150 ሚሊዮን ገባለ ያው፣ ከዚህ በላይ ጥፍ፣ በጣም ብዙ ሙስሊም የሚገኝባት ሀገር ናት ማለት ነው። መርሃባሽ ወደ ሁለተኛ ጥያቄያችን እንለፍ። ያው ረመዷን ውስጥ አንዲት ቀን አለች እና ከአንድ ሺህ ወራት የምትበልጥ ቀን ነች። እቺ ቀን ለይል ነች፣ ምሽት ነች ወይም ለይል ነች እና እቺ ለይል ማን ትባላለች? ለትልድር ትባላለችመርባ ለይላት ልቀድር ትባላለች። ከአንድ 0 ወራት በላይ የምትበልጥ ሌሊት ነች ማለት ነው። መርባ በትክክል ተመልሷል። ሦስተኛውና ለአንተ የመጨረሻው ጥያቄ የሚሆነው የአእምሮ ጥያቄ ነው። በደንብ ታዳምጠኛለህ። የሙሐመድ አባት አራት ልጆች አሉት። አንደኛው በክር ይባላል፣ ሁለተኛው ዑመር ይባላል፣ ሶስተኛው ኡስማን ይባላል። አራተኛ ልጁ ማን ይባላል? ደግም እልሃለሁ፣ አንድ ጊዜ። ማሻአላህ ሙሐመድ ይባላል። በትክክል ተመልሷል ማለት ነው። ትንሽ ያው ሞራል አሰጡትም። መርሀባ እሺ። ሶስቱን ጥያቄዎች መልስ ሞክርሃል። ወደ ወንድማችን ከመሸጋገራችን በፊት ያው ነሽ እዳት ጋብዘናለህ ማለት ነው። ማላምረብሀለኝ ብዘነቅ ባወራ ሳቂን ይዞት ሄዶ ከተዘታው ጋራ አልደብቀው ነገር ሸሽጌ አልኖር ራሱን ያገልጣል። ህመምና ፍቅር ነቢያንቱ ወደ ዘእጥ መርሀባ እሺ። በጣም አሳጠራችሁብን። ኢንሻ አላህ ቀጣይ ዙር ላይ አንተችሁ። መርሀባ ወደ ቀጣይ ተጠያቂያችንን እንለፍ። ወንድማችን ስምህን አስተዋውቅልናለህ? መርሓበን እሺ፣ ስሜ አብደልመሊክ ሙስጠፋ ይባላል። እና የምሰራው ደግሞ አልፎ አልፎ ስነጽሁፉም ላይ አለን፣ መድሑም ላይ ናሄነ። እንግዲህ መርሓባ። እሺ ስለዚህ እንደ ወንድማችን አንተንም አንተውኸ መጨረሻ ላይ እንይዛለን። መርሓባ። እስኪ ወደ መጀመሪያው ጥያቄ ልለፍ፣ ግን ከማለፈ በፊት እንደ ውዒድ ላይ ነው ያለነውና ዒዱን የሚመለከት ገጠመኞች ካላችሁ እግር መንገዳችሁን እያጫወታችሁን እየነገራችሁን ነው የምንሄደው ማለት ነው። ወደ መጀመሪያው ጥያቄ ለፍ። ረሱላችን አለ ሰላቱ ወሰላም ዒድ አልፊጥርን ስንት ጊዜ ያክብረዋል? እሺ፣ ረሱላችን አለ ሰላቱ ወሰላም ዒድ አልፊጥርን ስንት ጊዜ ያክብረዋል? መርሐባ። እሺ፣ የሚሞክራለህ ሌላ መርባሀ ረሱላችን አለይሂ ሰላቱ ሰላም ያከበሩት ዘጠኝ ጊዜ ነው። ያው ረመዷንንም ያገኙት ዘጠኝ ጊዜ ነው። ፊጥርንም ያከበሩት ዘጠኝ ጊዜ ነው ማለት ነው። መርባሀ ወደ ቀጣይ ጥያቄ እንለፍ። ይሄ የአእምሮ ጥያቄ ነው። በጣም ቀላል ጥያቄ ነው። ሙሐመድ በሩጫ ውድድር ላይ ሁለተኛ ያለውን እሯዋጭ ቢቀድመው ሙሐመድ ስንተኛ ይሆናል? ደግሞ አለው። ጥያቄውን በደንብ ክሊር ለማድረግ ሙሐመድ በሩጫ ውድድር ላይ ሁለተኛ ያለውን እሯጭ ቢቀድመው ሙሐመድ ስንተኛ ይሆናል? ሙሐመድ በሩጫ ውድድር ላይ ሁለተኛ ያለውን ሯጭ ቢቀድመው ሙሐመድ ስንተኛ ይሆናል? አንደኛ። መርሀባ ያው በትክክል አልተመለሰም። ሙሐመድ በሩጫ ውድድር ላይ ሁለተኛ ያለውን ሯጭ ቢቀድመው እሱ ሁለተኛ ነው የሚሆነው። ይህ ማለት መጀመሪያ ሶስተኛ ላይ ነበር ማለት ነው። ስለዚህ ሁለተኛውን ሲቀድመው እሱ ስንተኛ ወደ ሶስተኛው ጥያቄ እንለፍ። ይህም እንደዚህ የአእምሮ ጥያቄ ነው በደንብ ማስተዋል የሚጠይቅ ይመስለኛል። መሐመድ የአራት ዓመት ልጅ እንደነበር የአሊ እድሜ የሙሐመድን ግማሽ ነበር። አሁን ላይ መሐመድ እድሜው ሃምሳ ሲሆን የአሊ እድሜ ስንት ነው? እደግምልሃለሁ። መሐመድ የአራት ዓመት ልጅ እንደነበር የአሊ የአሊ እድሜ የሙሐመድን ግማሽ ነበር። አሁን ላይ መሐመድ እድሜው ሃምሳ ሲሆን የአሊ እድሜ ስንት ነው? እንዴት እንዳሰላችሁ ንገረን። ሀያ ሰባት አይደለም አርባ ስምንት ነው የሚሆነው። እንዴት እንደው ልንገራችሁ፣ መሀመድ የአራት አመት ልጅ እንደነበረ አሊ ሁለት አመቱ ነበር ማለት ነው። በሁለት አመት ነው የሚበላለጡት። ሀምሳ አመት ሲሆነው አርባ ስምንት ነው

ሙጃሂድ ነበሩ። ዲን ሰብሳቢ ሃሙደስ ይሩ እ ይቀጥላል ማሻ አላህ። ያው አንተ አላሰጠርክብንም ጥሩ ነው ወንድማችን ነበር ትንሽ ጎረድ ያረገብን እ መርሃባ ያው መጀመሪያ ስማሽን ታስተዋውቂ ልናለች። እሺ መርሃባ ሌላ ሙያም ካለ መርሃባ። ወደ ጥያቄዎቼ ለፍ። ያው እንዳጋጣሚ አንቺ የደረሰች ጥያቄ ከሴትነት ጋር በጣም የሚቆራኝ ይመስለኛል። እንደ ኢትዮጵያ እና ያው ዒድ ላይ ዶሮ፣ ሌላም እንደዚህ እርድ ይፈጸማል እና እስኪ ስለ ዶሮ እናውራ እና ዶሮ 12 ብልት እንዳላት ይታወቃል። ከነዚያ መካከል አምስት ጥቀሽ ይለን ፈረሰኛ። እሺ መላላጫ። እሺ እግር እግር እግር እግር አይገባም። እሺ እግርማ ይጣላል ይመስለኛል እኔ እንኳን እንደዛ ነው የማውቀው። እዚህ ጋር መተጋገዝ ባይቻልም እንግዲህ ሁለት ጠቅሰሻል። ማሻአላህ። የዶሮ ክፍለ አካላት ቢሆን ልክ ነበርሽ። እሺ፣ መቋደሻ፣ መቋደሻ፣ እጅ። ኧረ ዶሮ እጅ የላትም። እንደ ከም እሺ፣ ከም እንደናል። ሙላ አንድ ከርሻል። መለለጫ ብያለሁ፣ መለለጫ ተብሏል። በምልክት ወግለችልና ሆነ ዱቤ መምቻ ይባላል። መርሀባ እሺ፣ ግን እሱ ትክክለኛ ስሙ ማነው? ዱቤ መምቻ። እሺ፣ በቃ አራት ስለጠቀስሽ እንያዝልሽ ማለት ነው። መርሀባ። ወደ ሁለተኛው ጥያቄ እንለፍና የዒደል ፊጥር በዓል ምን ወር ላይ ነው የሚከበረው? ቀኑስ በስንት ነው? ረመዳን ስንት ነው? የረመዳን ማውቂያ ሳይሆን ሸዋል አንድ ላይ ነው የሚከበረው። ያው ረመዳን አሁን ለምሳሌ ዛሬ ያለንበት ቀን የዒድ ዒድ አልፊጥር የሚከንተን የሚልበት ረመዳን አልቆ ሀያ ዘጠኝም ሰላሳም ሊሆን ይችላል ሸዋል አንድ ነው የሚሆነው ማለት ነው። እሺ አልተመለሰም። ወደ ቀጣዩ ጥያቄ እናልፋለን። ይሄ ደግሞ በጣም ቀላል ጥያቄ ነው ኢንሻአላህ ቁርአን ከለውሐል መህፉዝ ወደ አንደኛው ሰማይ የወረደበት ሌሊት ምን በመባል ትታወቃለች? ያው በተለምዶ ረመዳን ሁሌ ሲመጣ

የመጀመሪያው ጥያቄያችን የሚሆነው እንዲሁ ከማስተዋል ጋር የሚገናኝ ጥያቄ ነው። የአባትሽ አባት ሁለት ልጆች አሉት አንድ ሴትና አንድ ወንድ። ወንዱ ላንቺ ምንሽ ነው? አባት ማሻአላህ፣ መርሃባ። እሺ ሁለተኛውም ጥያቄ እንደዛው ተመሳሳይ ነው። አንድ ህመምተኛ በግማሽ ሰዓት ልዩነት አንድ ክኒን እንዲወጥ ታዞ ሶስት ክኒን ቢሰጠው ሶስቱንም ውጦ ለመጨረስ ስንት ሰዓት ይፈጅበታል? እደግምልሻለሁ ግልጽ ካልሆነ። እሺ ድጋም እሺ፣ አንድ ህመምተኛ በግማሽ ሰዓት ልዩነት አንድ ክኒን እንዲውጥ ታዞ ሶስት ክኒን ቢሰጠው ሶስቱንም ውጦ ለመጨረስ ስንት ሰዓት ይፈጅበታል? ምናልባት የሚሞክር አንድ ሰዓት ተኩል አይደለም። አረ ሶስት ሰዓትም አይደለም ያ አላህ ተባብራችሁ እንኳን አትመልሱ አንድ ሰዓት ነው የሚፈጅበት አንድ ሰዓት ብቻ ማለት ነው ምክንያቱም ልክ አሁን ይጀምራል አይደለ አንድ ዋጠ ከ30 ደቂቃ በኋላ አንድ ከ30 ደቂቃ በኋላ አንድ ሰዓት ማለት ነው መርሀባ እሺ ወደ ሶስተኛው ጥያቄ ስናልፍ ሌሊተል ቀድር ያው በተደጋጋሚ ያነሳ ነው ያው ትልቅ ሌሊት ስለሆነች ረመዳንም ላይ ስላሳለፍናት ለዚያ ነው ሌሊተል ቀድር ከስንት አመት ትበልጣለች አንድ ሺህ አንድ ሺህ ያው ወራት ነው ወር አንድ ሺህ ወር ነው። እሺ ጥያቄው እንድጋመን። እሺ ያው አንድ ሺህን ማሰብ ትችያለሽ፣ ያው ጊዜ ካለሽ ለይለተል ቀድር ከስንት ዓመት ያው አንድ ሺህ ወራቶቹ ናቸው። እ መርሀበ ሺህ ሰዓት አልቋል። ከሰማንያ አራት ዓመት ማለት ነው። ያው አንድ ሺህን ማካፈል ይቻል ነበረ እንዳጋጣሚ አልመጣልሽም እንጂ ማለት ነው።

አሰላሙ አሌይኩም የተወደዳችሁ የአሱና ቲቪ ተከታታዮቻችን፣ እነሆ ሁለተኛ ዙር የጨዋታ የመዝናኛ ፕሮግራማችን ጀምሯል። እንግዲህ ያለንበት የዒድ ቀን ላይ ነው፣ የደስታ ቀን ላይ ነው። እየተደሰታችሁ ብዙ ቁም ነገሮችን እየሸመታችሁ እንደሆነ ተስፋ አደርጋለሁ፣ ከቤተሰብ ጋር ከወዳጅ ዘመዶቻችሁ ጋር። ኢንሻ አላህ ሁለተኛ ዙር ደግሞ ይበልጥ የሚያዝናናና ይበልጥ የሚያስተምር ይሆናል ብዬ አስባለሁ። ይህንን ሁለተኛ ዙር ከመጀመሪያ ዙር ለየት የሚያደርገው ነገር አለ። እሱ ምንድነው? ያው ጥያቄው ጠጠር ይላል ብዬ ስላሰብኩኝ ከመሸይኾች ጋር እንድትደውሉ ያው እንፈቅዳለን ማለት ነው። ይሄንን በዋናነት ያደረግንበት ምክንያት ምን ያክል ከመሸይኾቻችን ጋር ግንኙነት አለን ወይንም ከኡስታዞቻችን ጋር ግንኙነት አለን የሚለውን ለማሳየትና ያው የማናውቀውን ደግሞ የሚያውቁ ሰዎች መጠየቅ እንዳለብን ለመጠቆም ያክል ብለን ነው። ኢንሻአላህ ይሄ ከፍ ያለ ፖይንት ወይንም ከፍ ያለ ነጥብ ይኖረዋል። ጥያቄውን የምትመልሱልኝ ያሁላችሁም መጻፊያና ወረቀት ስለያዛችሁ ጥያቄውን ከጠየቅኳችሁ በኋላ መልሱን በወረቀት ላይ ትጽፉልኛላችሁ ማለት ነው። መጨረሻ ላይ እያንዳንዳችሁ ወረቀቱን አሳይታችሁ ነው መልሱን የምናየው ማለት ነው ኢንሻአላህ። አሁን መጀመር እንችላለን። ሁላችሁም ተዘጋጁ። የመጀመሪያው ጥያቄ የሚሆነው በጣም ቀላል ጥያቄ ይመስለኛል። ከአራቱ መዝሀቦች መካከል የመጀመሪያው መዝሀብ መስራች ማን ናቸው? ሁለት ሁለት ደቂቃ ነው ያላችሁ። እሺ፣ ወደ ሁለተኛው ጥያቄ ልንገራችሁ። ሁለተኛውንም ጥያቄ የረሱላችን ዐለይሂ ሰላቱ ወሰላም ልጆች ስንት ናቸው? ስማቸውን እፈልጋለሁ ስማቸውን እፈልጋለሁ። የረሱላችን ዐለይሂ ሰላቱ ወሰላም ልጆች ስንት ናቸው? ስማቸውስ ማን ይባላል? ወንድ ልጆቻቸው፣ ሴት ልጆቻቸው፣ ስማቸውን ማለት ነው ይዛቸዋል? እሺ፣ ደውላችሁም ልደግምላችሁ ጠይቃለሁ እችላለሁ። ጥያቄው ችግር የለው። እሺ ሶስተኛ ጥያቄ ከረሱላችን ዐለይሂ ሰላቱ ወሰላም ሚስቶች መካከል የግብጹ ንጉስ ውቀውቀስ ይባላል። ያው ስሙ አስቸጋሪ ነው። በስጦታ ወይንም በአገልጋይነት ሰጥቷቸው በኋላ ያገቧት ሚስታቸው ማን ትባላለች? እደግምላችኋለሁ። ጥያቄው ሀሳቡን ያዙትና እናንተ ጠይቃላችሁ። ለመጻፍ አይመችም። ከረሱላችን አለ ሰላት ወሰላም ሚስቶች መካከል የግብጹ ንጉስ ሙቀውቀስ ይባላል፣ ንጉሱ ማለት ነው። በስጦታ ወይንም በአገልጋይነት ሰጥቷቸው በኋላ ያገቧት ሚስታቸው ማን ትባላለች? ደውላችሁ ቀጥታ ደግምላችሁ እችላለሁ፣ ችግር የለውም። ሰዓታችንን ተጠቀሙበት። ሁለተኛው ጥያቄ የረሱላችን ሶለላሁ ዐለይሂ ወሰለም ልጆች ስንት ናቸው? ስማቸው? ሁለተኛው ነው የረሱላችን ሶለላሁ ዐለይሂ ወሰለም ልጆች ስንት ናቸው? ስማቸውስ የመጀመሪያውንማ መለስኩ፣ የመዝሀብ መስራች። አሁን ሁለተኛ ጥያቄ አለ። አትዝጉስ ስልኩን ቀጥታ ጠይቋቸው። ሰዓታችሁን ተጠቀሙ። የምንሰጣቸው ቢበዛ አንዳንድ ንድ ደቂቃ ሶስት ደቂቃ ነው። የእኔ የጠየቅኩበት ሳይጨመር ማለት ነው። ሁለተኛውን ሰርታ። መርሓባ የረሱላችን ሌ ልጆች ብዛትና ስም። መርሓባ ደቂቃ እያያችሁልን፣ አንድ ደቂቃ ይቀራል። አዎ አዎ፣ ማን ትባላለች? ሰዓት እያያችሁ ነው ዳኞች፣ ሰላሳ ሰከንድ ቀርቷቸዋል። ከዚህ በኋላ እንኳን የሚወጠር ትንሽ ነው። አምስት ሰከንድ ሰዓት አልቀዋል ማለት ነው። መርሐባ ያው ተስፋ አደርጋለሁ ሁላችሁም ጥሩ ጥሩ መልሶች እንደያዛችሁ ማለት ነው። ምንድነው የምናደርገው አደርገው ከእህታችን እንጀምርና መልሱን ታሳይልኛለሽ፣ ያው ዳኞች መልስሽን እንዲሰሙ ማለት ነው። ምናልባት ጽሁፍሽ በጣም ትናንሽ ከሆነ ማንበብ ይጠበቅብሻል። እሺ እሺ፣ መርሐባ እ ዝግጁ ነሽ? እሺ የመጀመሪያውን ጥያቄ ላንብብልሽ፣ አንቺ መልሱን ትነግርኛለሽ። የመጀመሪያው መዝሀብ መስራች ማናቸው? ያው መጽሐፍ አይቻልም አይቻለም። ስክሪቱ አስቀምጡልኛላችሁ። ከዚህ በኋላ ስክሪቱ አስቀምጡልኝ። እሺ ኢማሙል ትክክል፣ ኢማሙ ኢማሙ አቡ ሐኒፋ ማለት ነው። ሁለተኛው ጥያቄ የረሱላችን አለይሂ ሰላቱ ወሰለም ልጆች ስንት ናቸው? ስማቸውን ንገሪኝ። ሰባት፣ ፋጡማ፣ አብዱላህ፣ ዘይነብ፣ ሩቅያ፣ ኡሙ ኩልሱ አንድ አልቀረሽ? ቀርቶኝ። እሺ። ሶስተኛው ጥያቄ ከረሱላችን ሚስቶች ከረሱላችን አለይሂ ሰላቱ ወሰለም ሚስቶች መካከል የግብጹ ንጉስ ያው ሙቀው ሙቀውቀው ስለሚባለው ማለት ነው በስጦታ የሰጣቸው አገልጋያቸው ነበረች፣ እና በኋላ ግብተዋታል። ስማች ስሟ ማን ነው። ማርያቱል ቂብቲያ። ማርያቱል ቂብቲያ መርሐባ እሺ። ወደ ቀጣይ እናልፋለን። መልስ እሺ ጥያቄውን ባልደግመው። እሺ የመጀመሪያው ጥያቄ ኢማሙ ማሊክ

ፋጡማ አብዱላህ፣ ቃሲም፣ ዘይናብ፣ ሩቅያ፣ ሙልክሱም እና ኢብራሂም። ማሻላ ሁሉም ተመልሷል። ይሄ አሁን ላይ ማለት ነው። ሶስተኛውን ጥያቄ መልስልን ማርያም ማሪያ መርሃባሽ። ቀጣይ ከመጀመሪያው ጀምራችሁ መልሱልን። እሺ አንደኛው የመጀመሪያው መዝሀብ መስራች ኢማም አዞን ማለትም ኢማም አቡ ሀኒፋ የሆኑ የሁለተኛው ጥያቄ የእረፍት ልጆች ብዛት የሚለው ደግሞ ሰባት ናቸው። ፋጢማ፣ ዘይነብ፣ ሩቅያ፣ ኡሙ ኩልሱም፣ ቃሲም፣ አብዱላህ ኢብራሂም። ሶስተኛው ሶስተኛው ደግሞ ማሪያ ማሪያ መርሐባ። ወረቀታችሁን ሁላችሁን ከፍ ታደርጉልኛላችሁ። ወረቀታችሁን ከፍ አድርጉልኝ። ካሜራው እንዳይ እኔም እንዳይ ማለት ነው። እሺ፣ የፊርዶስ ነው የማይታየኝ። የአብዱል መልክ ይታያል። የሶስተኛዋ ትታይም። እሺ እሺ። አይ ሶስተኛዋ ክፍት ናት አይደል? አይደለችም? ቼክ እናደርጋለን ኢንሻ አላህ። መርሓባ እሺ፣ የተወደዳችሁ የአሱና ቲቪ ተከታታዮቻችን እነሆ ጨዋታችን እንግዲህ ሞቅ ደመቅ እያለ እየሳቃችሁም እየተማራችሁም እየተዝናናችሁም አብራችሁን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ሁለተኛውንም ዙር የጥያቄና መልስ ውድድራችን እንደምታዩት ወደ መጨረሱ ሂደናል። ያው እኔ መልሶቹ ልድገማቸውና ምናልባት አንዳንዶች ያጓደሏቸው ስላሉ ምናልባት ወንድማችን ነው የተሟላ የመለሰው ይመስለኛል። ወደ መዝጊያችንና ወደ ሽልማቱ አሸናፊውን ለይተን እናሳውቃለን ማለት ነው የመጀመሪያው መዝሀብ መስራች ማን ናቸው የሚለው ያው ኢማሙ አቡ ሀኒፋ ናቸው። ሁለተኛ የረሱላችን አለይሂ ሰላቱ ወሰለም ልጆች ስንት ናቸው? ሰባት ናቸው። ስማቸው ደግሞ አብዱላህ፣ ቃሲም፣ ኢብራሂም፣ ፋጢማ፣ ሩቂያ፣ ኡሙ ኩልሱም እና ዘይነብ ይባላሉ ማለት ነው። ሶስተኛው ደግሞ የግብፁ ንጉስ ያው ሙቀውቀስ የሚባለው በስጦታ ወይም በአገልጋይነት ለረሱላችን አለይሂ ሰላቱ ወሰለም ሰጥቷቸው በኋላ ያገቧት ሚስታቸው ማን ትባላለች የሚል ነበረ። እሱም ማርያ ኢንሻአላህ ውጤት ሰርተው ዳኞቻችን ሁለት አሸናፊዎች ያሳውቁናል ማለት ነው። ከፍተኛ ውጤት ያመጡ ለመጀመሪያው አሸናፊያችን እንግዲህ አንድ ሺህ አምስት መቶ ብር ሽልማት እንሸልማለን። ለሁለተኛው አሸናፊያችን ደግሞ የአንድ ሺህ ብር ሽልማት እንሸልማለን። ለሶስትና ለአራት ለወጡት ደግሞ እንግዶቻችን ያው በዱዓና በመልካም ምኞት እንሸኛችኋለን ማለት ነው። ዳኞች፣ ውጤቱን ታመጡልኛላችሁ። ዒድ ሙባረክ ኩሉ ዓም ወአንቱም ቢአልፍ ኸይር። እንግዲህ የመጨረሻ ቦታችን ላይ ደርሰናል። ውጤት የማሳወቅ ቦታ ላይ ማለት ነው። ግን ውጤት ከማሳወቃችን በፊት ቅድም ያቆየሁት ጉዳይ ነበረ፣ ከወንድም ፈዋድ እና ከአብዱልመሊክ ጋር የሚገናኝ አንዳንድ ነሽዳ ይጋብዙንና ውጤት አሳውቃለሁ ማለት ነው። አንደኛና ሁለተኛ ማን እንደወጣ ከወንድም አብዱልመሊክ እንጀመር እስኪ አንድ ነሽዳ ጋብዘን አይድም ስለሆነ እንደው በደንብ ሞቅ እንድንል። በሩህ በገላይ የገባ ቢያሰቃይ ቢያንከራትትም ያረጃል ሁሉም ውዴታ የአፍላነት ጊዜው ሲያከትም ያንቱ ግን ከሁሉ በልጦ ልቤ ላይ እየታደሰ እንኳን ሊጠፋ ሊረሳ፣ ከትናንት የዛሬው ባሰ፣ የጊዜ ሚዛን ተዛብቶ አዶሲ ከፋ፣ ሰው በሰው አንቱን ማሰብ ነው ማስታወስ ማዘኔን ሁላም ያፈርሰው ሰማሻ አላህ። እሺ ወንድም ፎአድ፣ አንድ ይቀራለን አሁን አሪፍ አርገህ ረዘም አርገህ ማለት ቅድም አሳን

ያው በስተመጨረሻ በደንብ እንትን ብላችሁ ቀስቀስ አድርጋችሁናል። ያው ማሻአላ ብለናል። ወደፊት ደግሞ አንዳንድ ስራዎችን እንጠብቃለን ኢንሻአላ። مرحبا እሺ፣ ወደ መጨረሻውና ወደ መዝጊያው ሰዓት ላይ ደርሰናል። አሁን ውጤት ነው የማሳውቀው። ከሁለተኛ ከወጣው ወይም ከወጣችሁ ሊጀምርና ሰላሳ አራት ነጥብ በማምጣት ፊርዳውስ ማለት ነው ሁለተኛ ወጣለች። እንዲሁም ወንድም ፉአድ 40 ነጥብ በማምጣት ያው የ1500 ብር ተሸላሚ ሆኗል፣ ማለት ነው። ማሻአላህ እስኪ ትንሽ ሞራል ስጧቸው። ምንድን ነው እንግዲህ ያው በዓሉን ፈታ ብላችሁ ተዝናንታችሁ የምታሳልፉበት ይሆናል ብዬ ተስፋ አደርጋለሁ። አብራችሁን ስለቆያችሁ ተመልካቾችም እንግዶቻችንም እጅግ በጣም እናመሰግናለን። ሌሎችም ፕሮግራሞች አሉን፣ በዚህ ብቻ አያልቅም። ሳትለዩ ከአሱና ቲቪ ሳትርቁ እንድትጠብቁን ለማለት እወዳለሁ።